ሆነ የማጭበርበር ማንነት ስላላት ከዚህ በፊት የሚያደርገችው ስላለ ትራኳ እኮ፣ አሁን ይኸው እንደው ፍራውን የበደለ ቢሆን የጌታን ነገር የበደለ ቢሆን ትራኳ ይጋጫል ቶታል ይሆና ይሆን ነበረ። እውነት በድሏት ቢሆን እሱ ላል ነበር መድረስ ያለበት ትራኳ ተጋጭቶ አፈርከድሜ አፈርከድሜን የበላው ትራ እውነት ቢኖራት ሀቅ ቢኖራት ትራኳ ፈጅቶ ባዶ ገብቶ ትዳሯን እዛ በትና ምን ትዳር የሆነ ሰው ፈልጋ ማለት ነው። ባዶ ባዶ ትገባ ነበረ አትገባም። እግዚአብሔር ይፈርዳል። በውሸት ስታደርጉ ስትቀጥፉ እግዚአብሔር አምላክ ምን ያደረጋል? ይሄን ነገር ያበላሸዋል። ምናልባት ምናልባት መፈመስ ፈልጋ እንደሆነ ነ ሶሻል ሚዲያ መፈመስ አይደለም አይ ቲንክ ያወራችሁን ነገር ካለ ፊራ ብትዘግበም በስሱ ደስ ይለኝ። ስታየኝማ ፈዛለች እኮ ምን ላርግላት አለኝ አለኝ ሌላ ነገር የለም። ቀርባ ነበር ራ አይ የሆነ ነገር ካላችሁ በሉድና እኛ ምን ይሁ አይደለም። ስታየኝ ፈዘዘች ምናምን እና እኔ ይግኖር አረኩ በቃ ፋክቱ ድውል የለም፣ በመሀል ጭውት የለም አለኝ። እኔ ታውቃለህ አበባይ መሰለች ሚስት አለኝ እኔ አይ ነው ግን በዛ ጊዜ ማለት ነው መደዋወል የለም አንኔ እንደ ግለሰብ ደግሞ ሀቅ እንደወጣ ከሆነ ከሁለታችሁን ከዘረኝነት ወጥቶ ከእንትን ወጥቶ ገለልተኛ የሆነ አካል የሁለታችሁን አጣርቶ አንተ መስሬ ከሆነ እሷ ሙሸቷን ከሆነ እውነቱ እንደወጣ ማድረግ ነው። ከዚህ በኋላ ተለባበሰ እየተላበሰ መሄዱ ማንም ሽማግሌ እድሜ ሽልክ በእኛ ጥላቻ የሰከርሽ ሰው ነሽ። በእናትሽ ደንቆሮ አሁን የሆነ ማኛ ያንቢሆን አትናገር ሽ

የሃይማኖት መሪዎችም ገብተውበት በውስጥ መስመር ብትጨርሱት መልካም ነው። ፊራ ለአንተም ደውዬ ነግሬሃለሁ፣ ለእሱም በውስጥ ደውዬ ነግሬሃለሁ። አንችን አይደለም አወራሁ እህቴ፣ ከይቅርታ ጋር ፊራ ፕሊስ፣ አስተውል እንደ ጥበበኛ ሰው የነገርኩህን በውስጥም ፕሊስ አቁሙ ብያለው። ይህን ነገር ቢቆም ጥሩ ነው። ወደ አልሆነ አቅጣጫ እየሄደ ነው። ሰው እየተረበሸ ነው። ሰው እየተበጠበጠ ነው። የሃይማኖት አባቶች አለ ቴዲን እኔ ፕሊሴ ነገር አቁሙ ወይ የዮኒ የሆነ ማለት ነው ቴዲ ጋ ተገናኝተ ራሱ ቴዲ ስራ ባለበት ነገሮቹን እናበርደዋለን። ችግር እኔ ለኛ እንደሆነ አውቃለሁ። ከኔ ከሄድክ እነሱ ነሱ ፔጅ ላይ ከሄድክ ሄድክ ፔጅ ላይ ከሄድክ እግዚአብሔር ምስክሬ ነው። ችግር የለም። ምን ቴዲ ቴዲ

ኢትዮጵያ ስትገባ ወይ ደግሞ ከራሱ ከቢኒ ጋራ ከሜክሊኒ ጋራ እኔ አልገናኛለሁ ጂጂ አንተ ገደል ሲባል ኢኒ ቁጭ ብዬ ሰማለሁ ነገር ዮኒ አንድ ጥያቄ ልጠይቀህ አንተ ባለህበት ቴዲ ጋ ቁጭ ብለህ ሲናገሩ የነበረ ኤርትራ ማለት ነው ምንድን ነው ሲሉት የነበረው አሁን እዛ ቴዲ አዋሳ ቤት የተሰበሰቡት ሚት የሚያረገኝ ሰው አለ። አንተ ዮኒ ባለህበት ቴዲ ሀዋሳ ቤት ያሉት የፍራውል ጠላቶች ናቸው ሙሉ ለሙሉ ተሰብስበው እዛ የሚናገሩት የነበረው። ታዲያ ለምን ቁጭ ያልኩ ይመስልሃል? ቆይ ልንገርህ ለአንተ ፍራውል ወደ ኢትዮጵያ ብሩን አስገብተዋል ሲባል ያስገባበትን አውጥቶ ያሳየን፣ አካውንት ግዴታ ማሳየት አለበት፣ እንደምን ያህል ብር እንዳለው ያሳየን ብላለች አላለችም? አንተ ባለህበት ትናገራለች ትይመር ማለት ነው ያንን የምትናገርበት እሱ የማሳየት ግዴታ የለበትም። ያንን ያህል ዘመቻውን እየከፈቱበት ነው ያለ። ከእሷ ጋር ተጣልተን ነው የወጣችው ወይስ አይደለም? የኢትዮጵያ ጉዳይ ነው አይደለም? ቆይ እንደሆነንምይእኔ ትን ነው የምጠይቅ ማለት ነው መጨረሻችንን አይተሃል። ያህል ዘመቻ ሆን ተብሎ የተከፈተ ብቻ ሰድቢያ ተለያይተናል አልተለያየንም ነገረኛው ትነደ መጀመሪያ ማዳመጥ የለብኝም አለብኝ ማዳመጥ ነበረ። ኤግዛክሊ ከሰማው በኋላ ምንድን ነው ያደረኩት? እቺ ልጅ ሌላ ነገር ልጀምር ሁሉን ነገር ወደ እሷ ነው ያመጣችው። እሷ እሷ ምንድነው ፍላጎቷ? የፈረደበት ያትራካለህ እኔ ባልገባበት እንደው የዛን ቀን የገባሁበት ቀን ቀን ነው የምረግመው። ይሄኛውም ስላልሰማኝ ምንም ማድረግ አልችልም። የሱም ችግር ተግባባን ገና ለገና ስንት ነገር አለ እሱ ወደዛ አልመለስም። እግዚአብሔር በሚያውቀው ማለት እግዚአብሔር በሚያውቀው እና የእሷ ጉዳይ አለ። ብቻ እሷ የራሷን አጀንዳ ብቻ ነው እዛ ጋር የምትፈልገው። ካያችሁ የራሷን የራሷን የራሷን ነው። ስለዚህ ሁሉም ስለሚያውቃት ደንታም አልነበረኝም። እሷ እኔ የእነሱ ጉዳይ ወደ ሌላ እንዳይሄድ ነበር የኔ ነገር። ወደ ምን እንዳይሄድ ወደ ሌላ ትርፍ ንግግር ወደማይረባ ነገር ወደ ዘር እንዳይሄድ እያረኩት ነበር። እዛ ዮኒ ወንድ ከሆነ ቴዲ ማለት ቴዲ የሆነ ዮናስ ዮና ማነው ቶሮንቶ ወንድ ከሆኑ ሰላሳ ሰላሳ ሺህ ብር ለምን አሁን አያስገቡምና? አንፈታተሽ እውነት እነሱ ሱሪ ለብሰዋል እዛ ውስጥ አይደለም። እውነት እውነት፣ ብር ስለሌላቸው ገንዘብ ስለሌላቸው እነሱ ያንን ገንዘብ አምጡ ሲባሉ ከዛ በኋላ ፍራኦልን ሊያጭበረብረን እኔ የእነሱን ሀያ ሺህ ብር ነው እንደማጭበረብረው እኔ ሀያ ሺህ ብር ካስገቡ እነሱ አሁን ሰላሳ ሺህ ብር ካስገቡ፣ ሰላሳ ሺህ መልሼ ሰጣቸዋል። የላቸውም፣ ቫዝሊን መግዣ የላቸውም። አውቃቸዋል። ሁለቱንም ሁለቱንም አውቃቸዋል። ሲጀመር እኔ ብቻዬን ወንድ ልጅ ነኝ። የሆኒ ያቀኛል። በጣም እልኸኛ ነኝ፣ በጣም እልኸኛል። እኔ ደግሞ ቴኒን አለቀው ዘላለም አለቀው ለማየት ያውቃል አይኑ ግን አንዴ ስማኝ ፕሊዝ አንዴ እኔ እንደውም አንድ ሚሊዮን ነበራል ሰባት እግዚአብሔር ምስክሬ ነው። አንድ ሚሊዮን ዶላር አስገባለሁ፣ አሁኑ ያስገቡ እነሱ። እግዚአብሔር ምስክሬ ነው። አሁን አሁን አስገባለሁ አንድ ሚሊዮን ዶላር። ሰላሳ ሰላሳ ሺህ ብር አካውንታቸውን ከፍቶ ያሳዩ። የላቸውም የላቸውም። መኪና ማሰራ የላቸው ዜሮ ባዶ ጭንቅላት። ቲክታክ ላይ መቶ ማውራት ብቻ ነው የሚያውቁት። ፊራ ስለተናደርክ ነው። ፕሊዝ ፕሊዝ አንተ በእርጋታ ሰዎች በማስታረቅ በእርዳታ የምትታወቅ ሰው ነው አያና ልኮ በውስጥ በኩል ታርቆኝ ሽምግልና ልኮ ዛሬ እንኳን ላይፍ ስገባ ሪፖስት አደረገ ቪዲዮውን አሁን ስለተናደድክ እኔን ተረጋግተ ስማኝ አንተ እዚህ ጋር የሚያቅሰው አሮን ኬር ሌላው የሚያቅሰው ግን በምንድን ነው በእርዳታ ወይ ቸርች መጠ ስለ ቤተ ክርስቲያን ስታወራ አከተመ ስለ ጌታ ስታወራ ማንም የፈለገ ማለት ይችላል መብቱ ነው ምክንያቱም ዶላር አይደለም፣ ሁሉም አይወድም። የሰማ አንድ ነገር ልንገር፣ ምን ማለት ነው የምናገረው፣ ከሁሉም ጋር መስማማት አይቻልም። በደንብ ስሞኝ፣ የት ነበሩ? አረታውታው አንቺ የምትፈልጊው ወደ እሱ ዘር መርጦ አልረዳም። ይኸውልህ ረሺድ ካናዳ አትገቢም፣ ለጊዜው ለምን ዘር መርጦ አልረዳም?

ፍራ አንድ ነገር አቋም ያ አሁን ወታደር እንዴት ነው? ጦር ላይ የማረከውን ሰው ይገለዋል እንዴ? የአለም ህግ ይፈቅድለታል? አሁን ፋይናንሻሊ የት ጋ ፍራውል? የት ጋ ነው? ሌሎች የት ጋ ናቸው? በቃ ምንም ትልቅ እውቀት አይጠይቅም። ኢምፕሊሲትሊ ሁሉም ሰው መልሱን ያውቃል። ገባ? ስለዚህ ይሄ ገብቶክ፣ ለምንድን ነው እዚሁ ጋር እዚሁ ጋር ፍሪዝ የማታደርገው ይሄን ጉዳይ በቃ ልዩነታችሁ ፍንጥቅ ብሎ ታይቷል። አይችሉም፣ ካልቻሉ ይሙቱ። እንደ ቴዲም ይሁን እንትን የሚወድ ህዝብ ጋር እንዳትጣላ እ ዮኒ ምን መሰለህ አገር ቤት ከገባ ዶክተር አብይ ይገለዋል እኮ ነው ያለው። ኖ አላለም አልሰማም እኔ እዛ ቁጭ ብዬ አለው በልጆች አልኩ እኔን ካላመንከኝ የራሱ ጉዳይ መብት ነው ግን እኔ እዛ ቁጭ ብዬ አንተ ስትገደል ቁጭ ብዬ አለ ሆል የተቆራረጠ ቪዲዮ ማየታችን አይቀርም የተቆራረጠ ይመለስበታለን አዩቷላችሁ እናንተ ትፈርዳላችሁ እንደዛም ተባለ ዮኒ አሁን የተናገረው እውነቱን ነው ኢትዮጵያ ገብቶ እንደዛ ማንም የተናገረ የለም። እስከ መጨረሻው እዛ ቁጭ ብዬ ስከታተል የነበረ ነው። እባረክልኝ፣ ይሄንን ነገር ማንም የተጠቀመ ነገር የለም ግን ብዙ ነገሮች ብዙ ነገሮች ማሪ አስጠንቅ ሲዘርፈን የከረመው ከኢትዮጵያ ቼን አሉ ትልቅ ብዙ ነገር ሲል ነበረ ማለት ነው። ይሄ ጉዳይ የአንተና የቴዲ ከሆነ ሌላው ለምን ይገባለሁ? የማይመለከተው ሰዎች ለምን ይገባሉ ነው እዛ ጋር እየተባለ አሁን ለምሳሌ ዮኒ ማኛው እዛ ውስጥ ያሉት በሙሉ ሲናገሩ የነበሩት የፍራውል ጠላቶች ናቸው። ምናልባት ፍራውል ብቻውን ነው ብሎ ሊያስቡ ይችላሉ። አይደለም ሁላችንም ከፍራውል ጎን እንቆማለን። በዚህ ሰዓት ከጎን ሆኖ የገባው አልዋሽም፣ አንድ ጃቢሳ የሚባል ልጅ መሰለኝ። ወሬ አታብዙ ገንዘቡን ብቻ ላኩ፣ ምንም አያስፈልግም ጭቅጭቅ የለም። ወደ ፖለቲካ የማንወስደውም ወደ ምን አንወስደውም። ገንዘቡን አስገቡ። ለምን አትገላገሉ? እንደውም መቶ ሺህ ሚሊዮን ነው ያን አስመለጣችሁ ሲላቸው ምን አሉ? ታያን አስመለጡ። ማቄዶኒያ ተበድሮም ቢሆን ብልጠት ቢኖር ማለት ነው። ዮኒ ትሰማኛለህ? ብልጠት ቢኖር ማለት ነው። የተሰጠውን ቻሌንጅ ተበድሮም ሆነ ከሆነ ባለ ሀብት ተበልቶ እንትን ብሎ ከፍራውል ያክል ገንዘብ ለመግዶን ያለገቢ በተደረገ ነበር። እኔ የሚያስቀኝ ኮሱ ነው። እና እየለም በቃ ካለለ ፍራውል ምን ይሁኑ? ይሄ ገብቶ በቃ ላሽ ማድረግ ነው ያለብ ተረጋ ስለዚህ አሁን ወደ ገደለው ያኛው አስፈልግም። እዛ ጋር ይኸውልህ፣ ፕራውል ወንዶች ናቸውና ወንዶች ናቸውና እጃቸውን ደግሞ ወደ ላይ አድርጎ ተሸንፌናል ምናምን በጉልበታቸው ሆኖ እንትን እንድሉ ያው አትፈልግ ብዙም ሚዲያው ላይ መቆየት ይፈልጋሉና እነሱምና ይሄን በቃ አውቄ እንዳላወቀው ሆናሁ ሆናሁ። ምን መሰላችሁ ቴዲ አራት ቀን ላይቭ አልገባም ነበር። ሲያየው ኤንቫይሮንመንቱ አልተመቸውም። ስለዚህ ፍራውን ላዋርደው እና ወደ ቦታዬ ልመለስ ነው። እኔ ነቨር ኤቨር መዋረድ ልጅ አይደለሁም። የለም እኛም አንፈቅድም። እንደፈለጋችሁ ተቀጣቀጡ። እንደውም የገረመኝ ነገር አለ። ማስታርቃለሁ በማላችሁ አልገባም የሚገርም ነገር፣ ይሄም ወደ ምንም አይሄድም። በቃ የአቅም ጉዳይ ነው፣ የአቅም ጉዳይ ነው። ምታው ፍራውል ቴዲ ላይ ያየሁት ነገር ሌላ ሊጨምርላችሁ ነው። እቺ እያንኳኩ ነው በር ላይ ናፍቀኸናል። እከስቲ ቆይ፣ እቺ ሲመ ዘመዶች በር ላይ ቆመው ናፍቀኸናል፣ ልጆች፣ በስንት አመት ያገኘነህ የረሳን እያሉ ነው። እግዚአብሔር ምስክሪን ኦሮሞዎች እየፈለጉ ነው። ጊዜ ይሰጠን ለኦሮሞ ልጃችን ተመልሷል። ጊዜ ይስጡን፣ ይሰጣል። ምን ይሄ በዘር ውስጥ አልገባም ጫርሻል ሊሆን ሊሆን እናውራለን። ኤኬ መቼ የእሱ የኤኬ ፖለቲካ ባይተ ወይ መጨኛል ሜልዬ ማሂ የምወዳቸው ሰዎች መሲ ነው የገቡት፣ ተባረኩልኝ። የቴዲ ዮኒ ከሜዲ በፊት ማለት የቴዲ አሁን ትላንትና ራሱ ማለት ነው ውይይቱ ላይ ያየሁት ነገር ነበረ ጓደኛው ዮኒ ነው የተባለው። አሁንም አሁንም ሲወጣ ምንድን ነው የሚሮጠው ምናምን ነገር እኔ ጓስ ነበር እዛ ቦታ ላይ ቴዲ እንደውም ሊሞክር ስትል ሁሉን ነገር እያየው ነበርና ይሁል ያ ሁሉ የሽንፈት ምልክት መሆኑ አውቄ ፍራን ቀለል ማድረግ ነው፣ ፍሪዝ ማድረግ ነው ጉዳዩን። በቃ ኦልሬዲ የበላይነትን አዝመስክር ያል አደባባይ እሱ አያስፈልግም። አሁን እኔ እንደግሌ ዮኒን ባለበት ከቴዲ ጋር ፒስ እንድትፈጥሩ የራሳችሁ ኬዝ አልነበረም እኮ ቴዲ መድረኩን ፈጠረላችሁ። በዛ መልክ ብቻ ተስተውለው የሆነ ማለት ነው አሸናፊ ተሸናፊ፣ ምንም ነገር ልዝ የምታደርገው ነገር የለማ። ዝና እንዳለ ነው የቴዲም ዝና በየዘርፉ ሁሉም የየራሱን ነው የሚኖረው። እና ይሄ ፍሪዝ ይሁን እዚሁ ጋር ግን አደራ ልብህን ጠብቅ ሙሉ ኢትዮጵያ የሚወድን ወደ ሌላ እንዳትሌላ አንድ እንደውም ለዮኒ ጥያቄ አለኝ። ዮኒ፣ እሺ። አቤት ቄ የተምር ጉዳይ እኔ በጣም ገርሞኝ አላበቃ ያለኝ ነገር እኔ እነግርሃለሁ፣ ፊራ ያለውን መሴጅ በውስጥ የመጣልኝ እነግርሃለሁ። ይቺን ጥያቄ ሲማኝ ጌታ የሰው ገንዘብ በልታ ነው ለካ እንደዚህ የምትጮኸው።

እንዳለ ኢንፎርሜሽኗ ኦሪጂናል በደንብ ነው ይመጣል። እንትና አግኛት። ሄለን ሾ ከመምሪያ ነው ይመጣ፣ ከመምሪያ ፖሊስ መምሪያ። እኔ መስማት የሚፈልገው ነገር መርዝ ልጅ መዘንበል ቆይ፣ ትሪ ወይ ነው የምናወራው? እኔ ትሪ ወይ? እኔ ከሱ ጋር ከማን ጋር ከዚህ በኋላ ነው የምትለኝ? አውርተናል፣ አላውራንም። እሱማ አውርተናል። ፍሬንድ ነበር ነበር ትንሽ ስለማውቀው አረጋጋው ጥሩ ነገር ነው። ይሆን ይሆን። ቆይ ዮኒ ማኛ ቅጥቀጣ አስለመደው። ተውሱ ምን ነገር ሁላ ነገር አንድ ሁላ ቴምር የምትባል መርዝ ናት። ሰውላ እንደዚህ የተያዛችሁት እቺ ቆሻሻ አምጥታ አለ ሳልሳ አለ ሳልሳ ምን እንደምታስነካራክም የሆነ ነገር ይላሉ። እኔ ጥያቄ ዮኒ ጥያቄ ለአንተ ማለት ነው። ይሄን ጉዳይ ተምር በሕግ ማብቃት ያለበትን ጉዳይ ወደ ሚዲያ ስታመጣ ለምንድን ነው የተቀበልከው? አንተ ምን ጭምር ማለት ነው ዮኒ? ቴዲ ቴዲ፣ የቴዲ ሲተት ካለ እዛ ጋር ኤኬ አንዴ ስማኛ፣ አሃ፣ ሶስት አመት ስትለኝ፣ በአናትሽ ተተከይ ውሸታም ነሽ አልኳት። ለምን ነበርኩበት ስትገዛ 10000 ዶላር ተቀንሶ እንደተሰጣት እኔን፣ እራሱ አንተ ሁሌ እኔን እንደዚህ እንዳረከኝ ነው ብሎ በኔራ በናት ከኔ ለፍ፣ በቃ ለኔ ስትል ብዬ አስር ሺህ አስቀንሼ ጌታ ምስክሬ ልጆቼ ነው ምለው እና የተገዛው ከዛ አንድ አይደለም ሁለቴ አቅፋው ቪዲዮ ለቀው ምናምን አየው። ቴንክዩ ተጣርቃችሁ እንደ ምናምን ብዬ አለፍኩኝ። ከዛ በኋላ ዲም ቀንሶልኝ ነው ፍራውል ጥሩ ልኝ ነው ቴንክዩ ብላኝ። አልቅሳቪዲ ራሷ ቪዲዮ ሰርታ አቅፋኝ ስማኝ ሁለት ጊዜ ነው እንደም መታይ ሳነች እኔ ሌላ ነገር አስባከዛ በኋላ ምን ብዬ ነው አሁን ወጥቼ ደግሞ አብሬ ሆኜ ዲስካውንት አስደርጌ አሸጬ ያደረግኩትን ማለት ያሸጥኩት፣ ያልኩ መጀመሪያ ስንት ነበረ? መቶ አምስት ሺህ ብር ብቻ ነበር የከፈተው፣ መቶ አምስት ሺህ ዳላር ማለት ነው። ከዛ ደውላ ስታወራኝ እኔ ቆይ ልጠይቀው አልኳት። የጠየቀው እውነቱን እንድታውቁ ነው። ደውዬ ልጠይቀው አልኳት። ስጠይቅ እና ኧረ ትራኪ አልሰራልኝ ስትለኝ፣ እንዲህ ብሎኝ እንዲህ ብሎኝ እንዲህ ብሎኝ ስትደውል፣ እንዴ የሆኒ አርባ ሺ አርባ ምናምን ሺ እኮ ይቀርባታል እንዴ ሰዓት ከፍል እንዴት ነው ስራ የሚጀምረው? ስራው እንትኑ እራሱ እና ፓርኪንግ እንኳን አላስከፈልኳትም አለ። ስንት ጊዜ ነው የቆመው አንተ ጋር? አምስት ወር። አምስት ወር አደለም? የአምስት ወር ፓርኪንግ እንኳን አላስከፈልኳትም። ይኸው እስካሁን አልተከፈልም አለ። ያንን እንኳን የምታስብ ልጅ አደለችም። እሱን እንኳን የፓርኪንግ እንኳን ብታስበው ምን ያህል ገንዘብ እንደሚሆን ታውቃለህ? የስድስት ወር በየቀኑ ቢከፈል ያንን እንኳን አላስከፈላትም። ከዛ መጣች ተቃቀፉ፣ ሰላም ተባባሉ፣ ሰላም ወረደ። ኢንቴንሽኑ ወደ ሚዲያ መምጣቱ፣ ኢንቴንሽኑ ምን መሰለ? አሁን የሆነ ሰው አቴንሽን አገኘ፣ የሆነ ሰው እንትን አለ፣ ከዛ የሆኑ ሰዎች አወራች መሰለኝ። የዛ ጊዜ ኮቪድ ሰዓት ትራኮችን ማየት ትችላለህ። በጣም ኤክስፐንሲቭ የሆነ ነው። እኔ ታይሙን አውቀዋለሁ፣ ሌሎችም ያውቁታል። በዛ ሰዓት ሁሉም ያውቃል። እንደ ማርኬቱ ይለያያል። ገባ ሁሉም ቤት ውስጥ ነበረ፣ ዴሊቨር ብቻ ነው የሚደረገው። ትራክ ቢዝነሱ በቃ ጦፈ ነው የምልህ በቃ የሌለ ሰርተዋል። የኔ ጀለሶች የሚሰሩት እሱ ነው ገባ። እነመኩ ብትል እነ ሙሴ ብትል እነ ሙለር ብትል ምናምን የሚሰሩት ትራክ ነው። ስለዚህ ማንኛው አልሰማም ነው የሚለኝ በዛ ሳስደውል ማለት ነው። ስለዚህ ያንን ሆነ አለቀ። ከነጭ ብትገዛው ኖሮ የኔ ጥያቄ ከሌላ ዜጋ ብትገዛው በማንኛውም ፕራይስ መታትና ወሬታ ብዛ ነበር። የለም ከአንዴ እንደገዛችው ውጭ ከዚህ ነው ሚለዋል አውቃ ብላ የሆነ የማጭበርበር ማንነት ስላላት ከዚህ በፊት የሚያደርገችው ስላለ፣ ትራኩ እኮ አሁን ይኸው እንደው ፍራውን የበደለ ቢሆን ይኸው፣ የጌታን ነገር የበደለ ቢሆን ትራኳ ይጋጫል ቶታል ይሆናል ይሆን ነበረ። እውነት በድሏት ቢሆን እሱ ላይ አልነበረ መድረስ ያለበት። ትራኳ ተጋጭቶ አፈር ከድሜ ነበር። አፈር ከድሜን የበላው ትራኳ፣ እውነት ቢኖራት ሀቅ ቢኖራት ትራኳ ፈስቶ ባዶ ገብቶ ትዳሯን እዛ በትና ምን ትዳር የሆነ ሰው ፈልጋ ማለት ነው። ባዶ ባዶ ትገባ ነበረ አትገባም። እግዚአብሔር ይፈርዳል። በውሸት ስታደርጉ ስትቀጥፉ እግዚአብሔር አምላክ ምን ያደርጋል? ይህን ነገር ያበላሸዋል። ምናልባት ምናልባት መፈመስ ፈልጋ እንደሆነ ሶሻል ሚዲያ መፈመስ አይደለም አይ ቲንክ ያወራችሁን ነገር ካለ ፊራ ብትዘግበም በስሱ ደስ ይለኝ እንጂ ስታየኝማ ፈዛለች እኮ። ምን ላርግላት? አለ ሌላ ነገር የለም። ቀርባ ነበር። የሆነ ነገር ካላችሁ በሉድና እኛ ስታይ አይደለም ስታየኝ ፈዘዘች ምናምን እና እኔ ኢግኖር አረኩ። በቃ ፋክቶ ድውል የለም በመሀል ጭውት የለም አለኝ። እኔ ታቃል አበባይ መሰለች ሚስት አለኝ። እኔ ግን በዛ ጊዜ ማለት ነው መደዋወል የለም ፍልጉ ነገር ነበረባት መሰለኝ። ግን ጌታን ነው ምለው እኔ የማውራው ምንድን ነው ማንም ሰው በዚህ ደረጃ ሶስት አመት